አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የኔ ቤተሰቦች እንደት ናችሁ? እንደዚያ ዛሬም በድጋሜ አረበኛ ቋንቋ ይዘዳችሁ መጥቻለሁ ማለት ነው፣ አረበኛን በአማረኛ ግን ፊደሉ የጻፍኩላችሁ አረበኛ ቃላት ሁሉ በአማረኛ ፊደሉ የጻፍኩላችሁ ትርጉሙ በአማረኛ ማለት ነው። ፊዴሉ ሁሉም በአማረኛ ነው ለምታነቡ ማለት ነው። ለማታነቡ ድምጼን በድምጽ ያዙ እናም ላይክ ሰብስክራይብ ሸር ማድረግ አትርሱ። ሰብስክራይብ አድርጉኝ። አስር ሺ ከዛም በላይ ያስገቡኝ የላቸው አለ። ሸር አድርጉ። ማወቅ የሚፈልጉ የምሬን ነው። ይህን እነዚህን ቃላቶች ለማወቅ የተቸገሩ ብዙ ልጆች ይኖራሉ እኮ። መጀመሪያ ስንመጣ ሁላችንም ቋንቋውን አናውቅም አይደል? እንደ ተምረን እንዲሁም ካላስ ነው የምናውቀው ስለዚህ እነዚህን ለማወቅ የሚፈልጉ ሊኖሩ ይችላሉ። ብዙ ልጆች እየጻፉ በመስታወሻ በምናምን ይይዛሉ ማለት ነው። ስለዚህ ሸራ አድጉላቸው። ያወቁትን ማሳወቅ መልካም ነው። እያወቅ ነውን መላቅ የለብንም። ያወቅነውን ነውን ማሳወቅ መልካም ነው። እሺ፣ ሰምታችኋል። መልካምነት ነው እና ዛሬ ይህ ዛሬ አሁን አሁን የማነብላችሁ በነጭ ከለር ካለ ጽሁፍ ነው። የኔ ከመጀመሪያ መጀመሪያት ቀጣይ ይሄኛው ሰማያዊ ማጨብ ከለር ነው ያደረኩት። አንተ ማለት አንተ ነው። አንተ ማለት አንተ ነው። አንቺ ማለት ደሞ አንቺ ነው። ሀዛ ማለት ደሞ ይሄ ነው። ሀዲም የሚለው አሉ ግን ሀዛ ሀዛ ማለት ይሄ ማለት ነው። ይሄ የሆነ ነገር ይሄንን እየተላርገው ምናምን ስትሉ ይሄን ስለማለት ሀዛ ነው ማለት ነው። እሹ ማለት ደግሞ እሱ ምንድን ነው ማለት ነው። እሹ ማለት እሱ ምንድን ነው ማለት ነው። ሆቢ ማለት ደግሞ ውዴ ውዴ ማለት ነው። ሰምታችኋል። እኔ አማርኛውን ደግም እላችኋለሁ። አረበኛውን ደገምኩ ብዬ አረበኛውን አረበኛውን ደግ ማለት ማን ነው አረበኛውን ደገምኩላችሁ ብዬ ማለት ነው። ከዛ ደግሞ ሀቢቢ ማለት ደግሞ ፍቅር ማለት ነው። ሀቢክ ማለት ደግሞ እወድሻለሁ

ማለት እኔ ተቆጥቻለሁኝ ማለት ነው። ያኔ እኔ ተቆጥቻ ለማለት ነው። ከዚያ ያስቆጣብሽ ምክንያት ደግሞ መናገር አለብሽ። ዝም ብሎ ዝሜለ ማለት ነው። ያው እኔ እንድታቆ ነው እንጂ እንዲትሉ ወደለ የምትሉት እና የምትሉት እናንተ ታውቃላችሁ። በስ እንድታቆ ነው። አነት ማለት ደግሞ እኔ አሞኛለ ማለት ነው። ግን አላህ መምን ያርቅ። በስ ቋንቋ እንድታቆ ነው። ታሊ ማለት ደግሞ ናይ ነው። ይዋ ናይ የሚለውን ጽሑፍ እንት ፊደል አሳስቻለሁ። የቀርታ ያሳሳኮ ግን ኛ አማርኛ ቋንቋው ላይ ነው እንጂ አረበኛው ላይ አይደለም። ሮሂ ማለት ሂጂ ማለት ነው። ጥላይ ማለት ዝለቂ ማለት ነው። ጥላይ ማለት ዝለቂ ማለት ነው። መፊ ምሽኪላ ማለት ደግሞ ችግር የለውም ማለት ነው። እና የምትፈልጉት የምትፈልጉትን አረበኛ ቋንቋ፣ ምክንያቱም መጀመሪያ ቃል በቃል አውቃችሁ ነው አያይዛችሁ ማውራት የምትችሉት ማለት ነው። መጀመሪያ ቃል በቃል ነው። ማንኛውም ሰው ቃል በቃል ነው የሚያስፈልገው። ሻለ ቃል በቃል ቃል በቃል ነገሮች እንደዚህ ሳለ ይህና ምጭውሰጭው ምናም እንደዚህ እንደዚህ ከለመዳችሁ በኋላ ከዛ ደግሞ ቆጥጥ ፈርጋችሁ ማውራት ትችላላችሁ። በሚዲያ እኛ እያገዝ ናቸው። እቤቶች ደግሞ እቤት ደግሞ የሚያስፈራችሁ ማለት ነው። ሚላጋ ማለት ማንኪያ ነው። ይሄ ማንኪያ ሚላጋ ማንኪያ ነው። ስሆን ማለት ሰሃን ማለት ነው። ስሆን ያኒ በብዛት ነው። እነሱም ግን ሰሃን ነው የሚሉት፣ ሲጀመር ሰሃን ነው የሚሉት። አንዳንዷን ሲሆን ሰሃን ነው የሚሉት። በብዙ ሲሆን ግን ስሆን ነው የሚሉት ማለት ነው። ከዛ ስሀን ነው ማለት ነው። ሀፈሽ ማለት ደግሞ ሀፈሽ ማለት ደግሞ ጓዝ ነው። ሀፈሽ ማለት ጓዝ ነው። እዚህ ያለ ሀፈሽ ምናምን ነገር ስትል ማለት ነው፣ እዚህ ያለ ጓዝ እያሉ ነው ማለት ነው። መጠር ማለት ደግሞ ዝናብ ነው። ዝናብ ሀዋ ማለት ደግሞ ንፋስ ነው። ሀዋ ማለት ንፋስ ነው። ሞያ ማለት ደግሞ ውሃ ነው። ውሃ ሞያ ሞያ ለምሳሌ እኛ ሞያ ነው የምንለው። ሞያ ለሞያ አላ እንትን ሞያ መማር እንዴዛ ነው። በእነሱ ደግሞ ውሃ ነው። ሰምታችኋል? እሺ፣ እየሰማችሁኝ እሺ? ባይሆን እየሰማችሁኝ ሰብስክራይብ እያደረጋችሁ ላይክ ሸር እያደረጋችሁ ቋንቋ ተማሩ። ገና ለጀማሪዎች ማለት ነው። የምታውቁት አውቃላችሁ፣ ለሚማሩ ነው መመር ነው የሚፈልጉ ነው። ብሰ ማለት ደግሞ ድመት ነው ድመት። ከልብ ማለት ደግሞ ውሻ። እኔ እኮ የምጣደኝን ነው የምጽፍላችሁ፣ ግን የምትፈልጉትን ማወቅ የምትፈልጉትን ነገር ኮሜንት ላይ ትጽፍጽፉልኝ፣ የጽፍ ቪዲዮ ይሰራላችኋለሁ። ፍጡር ማለት ቁርስ ነው። ፍጡር ስሪ ከተባልሽ፣ ያኔ ፍጡር ሰዊ ፍጡር ከተባልሽ ቡክረ ሰዊ ፍጡር ከተባልሽ ማለት ነው ነገ ቁርስ ስሪ ነው። ነገ ቁርስ ስሪ ፍጡር። ያው ሰዎች ከእንቅልፋቸው ሲነሱ ምናምን የሚሰሩ የሚበሉት አብዛኛው ጧጧት፣ ያ በብዛት ጧጧት መስሪያ ያላቸው ጧጧት መስሪያ የሌላቸው ግን በማናቸው ሰዓት ሊበሉ ይችላሉ። ቀዳ ማለት ደግሞ ምሳ ነው። ምሳ ለምሳሌ አንድ ሰው ተቀደይቴ ካለችሽ ምሳ በልተሻል። ማ ተቀደይቴ ካለች ደግሞ ምሳ አልበላሽም እንደ እያለች ነው ማለት ነው። እንትን ማለት ለማስችለው ማንበብ የማስችሉ መስማት ትችላላችሁ ማለት ነው። አሻ ማለት እራት ነው እራት፣ እራት ማለት ነው ሰምታችኋለሽ። እና ሰብስክራይብ እያደረጋችሁ ሰብስክራይብ ማታደርጉ ለምንድን ነው ግን? ሰብስክራይብ አድጉኝ ወይ ሰዎችን ደግሞ ሰሊ ማለት ደግሞ ስገጂ ማለት ነው። ሰሊ ማለት ስገጂ ማለት ነው። ሰሊቲ ካለች ደግሞ ሰገድሽ ነው። ማሰሊቲ ካለች ደግሞ አልሰገድሽ ምን ማለት ነው። እሺ እና እንደዛ ነው። ጽሁፉንም እያያችሁ ቃላቱንም ቃላቴንም እየሰማችሁ ተማሩ። አዳዲስ ለምትመጡ ማለት ነው። የምር ብዙ አዳዲስ አንዳንድ ልጆች ቶሎ አይገባቸውም። አንዳንድ ልጆች ደግሞ ፋስት ናቸው፣ ቶሎ ይገባቸዋል ማለት ነው። ስለዚህ በቋንቋ በትናንሽ ቋንቋ ሲጀምር አረቦች ቋንቋ እስከምትለሙ ድረስ እነሱም ብዙም አያወሩም። ያው እንደዚሁ አንጭ ውሰጅን ይሄን አርገው ይሄን አርገው ብቻ ነው እና የቶሎ እዛ ሂጅ እዛ ጋር ምናምን ቀላሎችን ነው እና ለእንደዛ ለእንደዛ ይጠቅማቸዋል። የምጽፍላችሁ የምትፈልጉትን ጠይቁኝ፣ በአረበኛ ወሬ ማለት ነው። ማንኛውንም የምትፈልጉ ማወቅ የምትፈልጉትን ነገር ጠይቁኝ፣ እነግራችኋለሁ። እሺ ሰምታችኋል። እና ሰብስክራይብ አድጉኝ፣ አበረታቱኝ፣ ወደ ወር መልክቱን ተጫኑ፣ ሸር ላይክ አድጉ። እሺ ሰምታችኋል። አዎ ለምታበረታቱ ደግሞ ከልብ አመሰግናለሁ። እንደዛ እኮ አለፍ አይደል? ሰብስክራይብ ለምታደርጉ ላይክ ለምታደርጉ አላህ ሀገራችን ሰላም ያድግልን። አንድነትን፣ ፍቅርን፣ መቻቻልን አላህ ይስጠን። በያላችሁበት አላህ ሰላማችሁን ሁላችሁንም ያብዛላችሁ። ሁሌም ደስተኛ ሆኖ ደስተኛ የሆነ ሕይወትን አላህ ይስጣችሁ። ሁላችንም አላ በያለንበት ደስተኛ የያድገን የደስታ ሕይወትን አላ ይስጠን እላችኋለሁ። ሁላችንም በመልካም ነገር እንተሳሰብ። መልካም ማሰብ መልካም ቦታ ያደርሳል ማለት ነው።